ሰላም ሰላም ቤተሰቦቼ፣ እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሰላማችሁ ብስት ተረፍረፍረፍ ይበልኝ እያልኩኝ እንግዲህ በድጋሚ መጥቻለሁ። ያው እንደምታዩት በረጅሙ ኮሜንት ተጽፏል። በነገራችን ላይ እኔ ረጅም ኮሜንት ሲጻፍልኝ እንደዚህ በቴክስት ረጅም ሰዓት ስለሚፈጅብኝ በቪዲዮ መልክ አምጥቼ ነው መልስ የምሰጠውና ብዙ ጊዜ ረጅም ኮሜንት ሲጻፍ እንደዛ ነው የማደርገው። እንግዲህ አንድ እህቴ በጣም ረጅም ኮሜንት ጽፈሻል። እንደ ተመልካች ወይም ደግሞ እንደ ኦዲየንስ ሆነሽ ስታስቢው ልክ ነሽ። እኛ ደግሞ እንደ ዩቱበር ነው የምናስበው። እንደ ዩቱበር ስልናስብ ደግሞ ብዙ ነገር አለብን። ብዙ አንግል ማየት ይቻላል እና አንደኛ ያው ለተመልካች ውጭ ሆኖ ለሚያይ ምናምን ሰው የሚያየውን ነው የሚፈርደው። የሚያየውን ስለሆነ የሚፈርደው የሚያየውን፣ እየተፈጠረ ያለውን፣ እየተደረገ ያለውን ነው በዛ ልክ ነው የሚፈርደው እና ለዛም ነው ብዙዎች ሀይሜን ጠልተዋት ሳይሆን ሲሰድቧት፣ ሲዘቀዝቋት፣ ሲያረግሰዋት ወይም እንደዚሁ ኮሜንት፣ የተለያዩ ኮሜንት ሲጽፉላት የነበረው ሀይሜን እኮ ጠልተዋት አይደለም። ግን እዛ ከምትሰራው አንጻር ያልተረዳ ሰው የዩቱብ ስራ የማያቅ ሰው ዩትዩብ ማለት እንዴት ማስኬድ እንዳለበት የማያቅ ሰው እንደዛ ነው። እና ሁለተኛ ነገር ደግሞ እህቴ እንዳንቺ ልክክ እንዳንች እንዳንቺ ብቻ ሳይሆን እንደ ሁሉም ኦዲንስ በተለይ በተለይ ዩቱበር ላልሆነ ኦዲንስ ትክክል ናቸው። ምክንያቱም ሰው ያየውን ነው የሚፈርደው ሰው ካየው አንጻር ነው እና ትክክል ናችሁ። ሁለተኛ ነገር ደግሞ አንዳንድ ጊዜ ስራው እንዴት መሄድ አለበት የሚለውን ነገርም ከዛው ጋር ይያያዛልና በቻልኩት መጠን ለማብራራት ወይም ደግሞ ለመናገር ሞክራለሁ። እስኪ ይሄን ኮሜንት ለአንብበው መጀመሪያ እንግዲህ እዚህ ጋር ስናየው በጣም ቀጫጫ ኮሜንት ነው። በጣም ቀጫጫ ነው ማለት ለማንበብ በጣም አይን ያቦዛል ማለት ነው። ውዴ ምን መሰለሽ አሁን እኛ አሁን ውዴ ምን መሰለሽ፣ አሁን እኛ እንደሆነ ማን እንደሆነ እየተጎዳ እናውቃለን፣ ማን እንደተጎዳ እናውቃለን አይደል? ቁጭ ብለን ስለምናይ ማለት ነው። የብሩኬ ስሜት አያሳዝናችሁም? በጣም ነው የሚያሳዝነን። እህቴ በጣም የምር እውነት ልክ ነሽ አንቺ እኔ የብሩኪ ስሜት እንደ አንድ ፍቅረኛ እንደ አንድ ጓደኛ ለምሳሌ እኔ አሁን ሚዲያ ላይ አይደለሁም፣ እቤት ነኝ። ግን ባሌ እንደዚህ አይነት ኬዝ ባገኝበት፣ አይደለም እንደዚህ ይቅርታም ሁሉ አልለውም። ይሄን ኬዝ ካገኘብኝ ማለት ከሌላ ወንድ ተጀናጅን የቀለበት አድርጌ ምናምን ነገር ካገኘብኝ፣ ይቅርታም ሁሉ አልለውም። ሙሉ ለሙሉ ጥፋት ስለሆነ ተቸው ነው የምጠፋው ሁሉ። ምክንያቱም ይሄም ምንም በቃ ቺቲንግ ነው፣ ምንም እንትን የለውም። በእናንተ ማለት ነው። ለምን አንዳንዴ ያካሄዱ ትንሽ ላልገባችሁ ማለት ነው። ነገር ግን እዚህ ጋር ብሩኬ ሀይሜ የፕራንክ እንደሰው እንደሆነች። ሁለተኛ ነገር ደግሞ የዩቲዩብ ስራ ማለት ከእንደዚህ አይነት ነገሮች ጋር የተያያዘ ነው። የሚሄደው እንደዚህ ሲሆን ነው። እናንተ ነባር ኦዲንሶች እኛ እና እናንተ በፊት በፍቅራቸው ጊዜ የምታውቋቸው የምትወዷቸው እንኳን አይደለም ምንም ምንም ቢረቁ ላይክ ታደርጋላቸው። እኛም እናደርጋለን፣ በደስታ በፍቅር እናያቸዋለን። ከአሁን በፊትም ይሄን ቪዲዮ ሰር ነግር አውርቻለሁ። ግን እዚህ ጋር ለዚህ ኮሜንት ነው ይሄንን የምጽፈው እና ኦዲንስ ደግሞ አዲስ ኦዲንስ አዲስ አሁን ለሃይሜ እውነት ሁለት መቶ ለመግባት ይህን ያህል ጊዜ መቆየት ነበረባት። እንግዲህ ያሉ ኦዲንሶች በጣም ይወዷታል፣ ያከብሯታል። በጣም በቃ በፍቅር ነው በናፍቆት ነው የምንጠብቃቸው። ግን ሁለት መቶ ለመግባት በጣም ረጅም ጊዜ ነው የፈጀው። ስለዚህ አዲስ ኦዲየንስ አዲስ ተመልካች ለማምጣት ሰው ራሱ ህዝቡ ራሱ እግዚአብሔር ሰው ሲጣላ ነው የሚወዱት። አሁን ሀይሚ ሰማንያ አምስት ልትገባ ነው መቶ ሰማንያ አምስት ለምን ያን ጊዜ ሰማንያ አንድ ለመግባት በጣም በጣም በጣም ሰባ አምስቷ ለመጥፋት ተቸግረን ነበር አሁን ግን ሰማንያ አምስት ትገብጣለች እና ይሄ ደግሞ ማለት ያው ሰው የሚፈልገው እንደዚህ አይነት ነገር ነው ማለት ነው። በመካከል ጥሩ ነገር ይሰራል በመሀል ደግሞ አዲስ ኦዲየንስ ለማንጣት የሆነ ነገር ትፈጥራላችሁ ቡዋ ታደርጋላችሁ እና ብሩኬ ደግሞ ይሄን ነገር ይረዳል። ተረድቷታልን ብዬ ማስባለሁ። ብሩኪውን ስለተረዳት ነው ካጠገቧ የሆነው ከጎኗ የሆነው ስራው ምይግ ስለሚገባው ምንም ብታጠፋ አይቀየማትም። እኛም እናውቃለን ማለት የብሩኬ ስሜት ያሳዝናችሁ ሞላችሁ በጣም ነው የሚያሳዝነን። በጣም ግን ደግሞ የስራው ባህሪ ነው፣ ሊረዳ ይገባል። በዚህ ልክ ራሱን መጉዳት የለበትም። ሀይሚን ደግሞ በደንብ ነው የሚያውቃት የፕራንክ ሰው ናት። በዛ ላይ ደግሞ ሀይሚና ብሩኬ ፍቅራቸውን ታውቃላችሁ። በጣም የሚዋደዱ ልጆች ናቸው። በጣም የሚፋቀሩ ልጆች ናቸው። ዩትዩብ ላይ በጣም የነገሱ ልጆች ናቸው እና ምቀኛም ብዙ ነው ያለው። ብሩኬ ደግሞ ይህንንም እያቃለ እና ሌላውን ኮሜንት ልቀጥልላችሁ። እኔ መኪናው እሷ ስራ ቢሆን ማለት ነው ሁሌ በወንዶች ለምንድን ነው የምትመጣው? አሁን እዚህ ጋር ብዙ ሰዎች እየተረዱ ምንድን ነው፣ እውነትም የወንዶች ነጋዴ ናት። ሁሌ ከወንድ ጋር ምታሳልፈው ማለት በሌላ በሚያዝናና አይመጡም ወይ? ብቻ ግን ኮሜንቷ ይመስለኛል አልነበባለኝ በጣም ቀጨጨብኝ። እዚህ ጋር እስኪ ከቻላችሁ ያው እናንተ ማንበብ ትችላላችሁ፣ በጣም ቀጭጫልና ለማንበብ በጣም እያስቸገረኝ ነው። መጨረሻው ግን የምሰራው ስራቸው ትክክል እንዳልሆነ ነው። ስራም ቢሆን የፈለገ ነገር ስራ ቢሆን ከእንደዚህ አይነት ስራ ትውጣ፣ ሌላ ታምጣ። በእርግጥ ይቻላል። ሌላ ሌላ ፍቅር ፍቅር ቢጫወቱ ሰርፕራይዝ ምናምን እየተደራረጉ ነው እኮ ግን ሞር ደሞ ስራውን የሚያደምቀው ዩቲዩቡን እንዲያድግ የሚያደርገው ያው እንደዚ አይነት ፕራንኮች ስለሆኑ ነው። እስኪ ውዶቼ የኦዲየንሱ ፍላጎቴ ስለሆነ ነው ሰው ራሱ ማለት ነው እግዚአብሔርን እነሱ ሲጣሉ ነው መቶ ላይክ የሚያደርገው የሚያየውና ከባድ ነው። እውነት እንደነገርኳቸው ኮሜንቷም ልክ ናት። ለምን ይሄ ኮሜንት የያዘ ብዙ ሰው በዚህ ኮሜንት የሚስማማ ብዙ ሰው አለ፣ እዛ ሀይሚ ኮሜንት ስርም የተጻፉ ኮሜንቶች እንደዛ አይነቶች ብዙ ስለሆኑ ነው ይሄንን ይዤ የመጣሁት እና በእርግጥ ልክ ነሽ። አንድ አይነት ፕራንክ በወንድ ብቻ ሊደብር ይችላል፣ ግን ደግሞ የሰው ፍላጎት ነው። ምንም ማድረግ አይቻልም እንጂ ሰርፕራይዝ እየተደራረጉ ነው በቃ ስጦታ እየተስጣጡ ነው። የሆነ ፍቅር ፍቅር ሲጫወቱ እይታቸው ቻናላቸው ይቀዘቅዛል። እግዚአብሔርን እና እንደኔ የታዘባቸዋል፣ ግን እኔ የታዘብኩት ነገር ስለሆነ ነው። እንግዲህ እናንተ ልብ ብላችሁ። እኔ በቃ አንዳንድ ጊዜ እንደዚህ አይነት ስራ ሲመጣ ማለት ነው ቻናላቸው ይሄዳል። ሌላ ደግሞ ፍቅር ነክ ነገር ሲሰሩ ደግሞ ቻናላቸው ያንሳል፣ አላቅም ይቀዘቅዛልና ለማንኛውም እንግዲህ ያው እኔ አሁንም ፕራንክ ነው ብዬ ነው ማስበው። ሀይሜ ከሌላ ወንድ ቀለበት አድርጋ ሳይሆን ፕራንክ ስለሆነ ነው። ግን አልተናገረችም። ያልተናገረችበት የራሷ ምክንያትም ይኖራል። ምክንያት ይሆናል ብለው ያሰቡትንም ብዙዎች እያስቀመጡ ነው። ብቻ ግን እኔ እንዳጠቃላይ መነግራችሁ ነገር ቢኖር በቃ የስራው ባህሪ ነው፣ የስራው ሂደት ነው። ምንም ማድረግ አይቻልም። በሉ እናንተ ብቻ አትጨነቁ። ለህዝብ ምን ያስተምራል ምናምን፣ እሱን እንግዲህ በእርግጥ ብዙ የሚያስተምሩ ነገሮች አሉት። ቪዲዮውን ካያችሁት ብዙም የሚያስተምር ነገር አለው። ፕራንኩ ይቀጥላል ገና እንትን አልተባለም። በዛን ሰዓት ምንን አስተማራች፣ ምን ተማርሽበት? የምትሉኝን ነገር በደንብ እነግራችኋለሁ። አሁን ግን ለጊዜው እስካሁን ካየሁት ነገር ምን አስተማረች ካላችሁኝ፣ ለምሳሌ ሰዎች ለሼምን ብለን ማለት የሆነ እኛን ያልተመቸንን ነገር ግን ለሰው አፍ ብለን ወይም ደግሞ በሰዎች ዘንድ ምን ይፈጠራል ብለን መጥፎ ውሳኔ ወይም ደግሞ ያልሆነ ውሳኔ መወሰን እንደሌለብን ማለትም፣ ለምሳሌ ሀይሚ ከፋሲል ጋር ያንን ቀለበት የተቀበለችው እሱ ሼም እንዳይዘው በሰዎች መካከል ስለነበር፣ በሰዎች ፊት ስለነበር እንደዛ ስላደረገች እንደዛ ማድረግ እንደሌለባት ለምን እንደቀላል ብለን የሰራናቸው ነገሮች በኋላ ዋጋ እንደሚያስከፍሉን ነገሩ ወደ ተካረረ ነገር እንደሚሄድ ስለዚህ ምንም አይነት ነገር ቢሆን ለሰዎች ሰዎች ምን ይሉናል ወይም ብለን ለትንሿን ስህተት ለመሸፈን ትልቅ ስህተት መስራት እንደሌለብን ተምሬያለው